ዛሬ በጠዋቱ ከች ብያለሁ፣ ውድ ቤተሰቦቼ እንዴት ናችሁ ልኝ? ደህና ናችሁ ወይን? ያለው እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ልኝ ተስፋ አድርጋለሁ። እንዴት ናችሁ ልኝ? ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛላችሁ። ያለው ፈጣሪ እየተመሰገነ እናንተም ሰላም ፍቅር እንደምትሆኑ ተስፋ አደርጋለሁ። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ለሰው ልጅ ከሰላም የሚበልጥ ነገር የለምና፣ ፈጣሪ በያላችሁበት ቦታ ሰላማችሁን ያብዛላችሁ፣ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሰው ልጅ በሙሉ። ፈጣሪ በያለንበት ቦታ ከክፉ ነገር ሁሉ ይጠብቃል። ሰላማችሁ ይብዛልኝ። በያላችሁበት ቦታ ፈጣሪ ከክፉ ነገር ሁሉ ያሰባችትን ሁሉ እያሳካላችሁ ነው የሚላቸው። ቤተሰቦቼ እንኳ ወደ ቻናሌ በሰላም መጣችሁ። ቻናሌ ሼር ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ አበረታቱኝ። መልካም ነው አይከፈልበትም። ከኛ የሚጎል ነገር የለም ማለት ነው። ማንኛውም ሰው ብናበረታታቸው ከኛ የሚቆጠር የሚጎልብን ነገር የለም ማለት ነው። ውድ ቤተሰቦቼ እንኳ ወደ ቻናሌ በሰላም መጣችሁ እያልኩኝ ዛሬ ከችው እያለው ማለት ነው። ሰላማችሁ ይብዛልኝ። እንግዲህ ዛሬ ቁርስ ልጋብዛችሁ ነው። በጠዋቱ የመጣሁት ማለት ነው። በጠዋቱ ከች ያልኩት ቁርስ ልጋብዛችሁ ነው ማለት ነው። ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ጠዋት ጠዋት ስንነሳ ቁርስ ያስፈልግናል ማለት ነው። እንደዚህ ቀለል ቀለል ያለ ቁርስ መብላት ጥሩ ነው፣ ለሰውነታችንም ለጤንነታችንም። እንግዲህ ብዙ ጊዜ እንደዚህ ቀለል ያለ ምግቦች መብላት ጠዋት ጠዋት ለጤንነታችን አሪፍ ነው ማለት ነው። እንግዲህ ለፊታችን፣ ለጸጉራችን ጸጉር አላድግም ብሎ የሚያስቸግረን ብዙ ሰዎች አሉን ማለት ነው። በዚህ አጋጣሚ ጓደኛ እኔ ያልተቀባሁት ቅባት፣ የቅባት አይነት የለም ጸጉሬ ግን ምንው ለውጥ የለም ብላኝ ታስቀኝ ነበረ ማለት ነው። እንግዲህ እንደዚህ አይነት ምግቦች በተለያየ መልክ እንቁላል ቋጣ ስንበላ እንደዚህ በተለያየው ምግቦች ስንመገብ ለፊታችንም ጥራት ለጸጉራችንም እጅግ ለብዙ ነገር ይጠቅመናል። ለጤንነታችንም ማለት ነው። እንግዲህ ሁሉም ነገር በቤታችን ውስጥ ምንም ብዙ ብር ሳያስፈልገን ቤት ውስጥ ያለውን ነገር ተጠቅመን ለጤናችንም ለፊታችንም ለጸጉራችንም እጅግ በጣም ጠቃሚ የሆኑ ነገሮች ነው ማለት ነው። በነገራችን ላይ ይሄ መዳም ቤት ያለ ነው። መግዛቱን መፈለግም አይጠበቅብንም ማለት ነው። ምክንያቱም መዳም ለራሱ ስትል ነው ሁሉም በየቀኑ የሚታጓጉዘው ማለት ነው። ከሱ ላይ እኛ እየወሰን እንደዚህ መጠቀም እራሳችን መጠበቅ፣ ጤንነታችን፣ የፊታችን ጥራት፣ የጸጉራችን እንክብካቤ መጠበቅ ከኛ ምንም ሳናወጣ፣ ምንም ወጪ ሳናወጣ በመዳን ቤት ውስጥ እንግዲህ የሌለ ነገር አለ ብዬ አላስብም ማለት ነው። ሁሉም ለራሷ ስትል ስለምታቀርብ ማለት ነው። እንግዲህ የኛ ደግሞ አንስተን መጠቀም ራሳችን ሲስተም መጠቀም የራሳችን ፋንታ ነው ማለት ነው። እንግዲህ መዳም ቤት ውስጥ ፍሩቱም ሆነ እንደዚህ ፓንኬክ ጧት የሚሰሩ ነገሮች እንግዲህ ለጤንነታችን፣ ለፀጉራችን፣ ለፊታችን እጅግ በጣም ጠቃሚ የሆኑት ነው ማለት ነው። እንግዲህ እዚጋ የሚታዩት ማርማራቶች፣ ስዊቶቹ እየተገዛ አይደለም ቤት ውስጥ እየተሰራ ነው ማለት ነው። ቤት ውስጥ የምንሰራና የሚገዛ ነገር ራሱ አንድ አይደለም፣ የተለያየ ነው ማለት ነው። ምክንያቱም ቤት ውስጥ በራሳችን የምንሰራ ነገር እና የተገዛ ነገር አንድ አይደለም፣ ትልቅ ልዩነት ነው ያለው ያለው ማለት ነው። ከምንገዛ ቤታችን እንደፈለግን አድርገን ተጠቅመን ሰርተን መጠቀም አለብን ማለት ነው። በነገራችን ላይ ጥብስ፣ እንቁላል ስንጠብስ ቲማቲም ከትፈን አጠገቡ አድርገን ስንበላ እጅግ በጣም ጠቃሚ የሆነ በዛ ላይ ደስ ብለን የምንበላ የሚጣፍጥ ነው ማለት ነው። እሳት ሳናስነካ ቲማቲሙን እንደዚህ እንቁላል ጠብሰን አጠገቡ አጠገብ አድርገን ስንበላ እጅግ በጣም የሚጣፍጥ ለጤናችን ፍሬሽ የሆነ ምግብ ነው ማለት ነው እንግዲህ ውሃችን በደንብ መጠጣት ያለን ነገር እንደዚያ ተዘጋጅተን መብላት፣ መዳም ቤት ውስጥ የሌለ ነገር የለም። ለራሷ ስትነሳ የምትገዛ ማለት ነው። እራሳችን መጠበቅ ጤንነታችን፣ የፊታችን ጥራት፣ የጸጉራችን እንክብካቤ የምንጠብቅበት ትልቅ አጋጣሚ ነው ማለት ነው። በጣም ነው ደስ የሚለው። የምንገዛ ነገር የለም ቤት ውስጥ ባለው ነገር ነው የምንጠቀመው ማለት ነው። ውድ ጓደኞቼ ይጠቅማቸዋል ብዬ ነው እዥ የመጣውት ቪዲዮን ማለት ነው። ስለተከታተላችሁኝ ከልበመሰ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቻል ቆዩልኝ። ቻናለ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምነት ለራስ ነው። ሰላማችሁ ይብዛልኝ። እኔን የጠቀመኝን ነገር ሁሉ መጥቼ ለእናንተ እጋራለሁ ማለት ነው። ሰላማችሁ ይብዛልኝ።